አለሁኝ ደህና ነኝ። አልሐምድሊላሂ። እንዴት ናችሁ? ለመቀበል ዝግጁ ዝግጁ ነኝ። እን የሚለውን ተከትለሽ ያለሽ አሻህዱ አሻህዱ አላ ኢላሃ

በእውነት እንደሚመለክ ሌላ አምላክ እንደሌለ መሰክራለሁ። ነቢዩ ሙሐመድም ነቢዩ ሙሐመድም የአላህ መልእክተኛ እና ባሪያ መሆናቸውን እመሰክራለሁ። የአላህ መልእክተኛ እና የአላህ ባሪያ መሆናቸውን እመሰክራለሁ። አላሁ አክበር! አላሁ አክበር! መርሃባ እንኳን ደህና መጣሽ። አሁን የያዝሽው ነገር ከእስልምና መሰረታዊ ከእስልምና መግቢያ በሩ ነው። ከፍተሽ የገባሽው ሸሃዳ ምንድን ነው ነገር ከአምስቱ የእስልምና መሰረቶች ውስጥ ዋነኛው ነው እና እንኳን ደህና መጣሽ ለማለት ትፈልጋለሁ። ኡስታዝ መሐመድ እየታዩኝ ነው፣ ይቀጥሉ። እሳቸው ሰላም አለይኩም

እስካሁን ያላ ሰው ደስ ሚል ነው። እዚህ እየሰለመ በጣም ደስ የሚል ስሜት አለው። ይመስለኛል የሆነ የሚሰማ ጥሩ ስሜት ይኖረዋል። ማሻላ እንኳን ወደ እስልምና መራሽ እህታችን ነው። ማሻላ። እስቲ ውስታዝ ስም ያወጡልሻል። የምትወጂው ስም ካለ ነገሪያቸው፣ አለዛ በዚህ ስምሽን የምትነገሪያቸዋለች በዛ። ውስታዝ አስቀጥሉ እሺ። ብስምላ በመጀመሪያ ጀዛኩምላ ኸር ወንድሞች፣ ለእሷ ሰበብ ለሆናችሁ ሁሉ ሻህዳ ሊያስያዛችኋት ሊያስመሰከራችኋት ሁሉ አዝራችሁን አላህ ከፍ አድርጎ ይጽፍላችሁ። እህታችን እንደዚሁ ከነበርሽበት ወደ ተቆጠርሽበት እምነት ለመጣሽ ጌታ የላቀ ምስጋና ያይገባው። ለአንቺም አላህ ጽናቱን ይስጥሽ፣ እስከ መጨረሻሽ በኢስላም የምትኖርበትን እድሜ አላህ አርዝሞ ይስጥሽ፣ ከሙታ ጋር ከሰፊ ሲሳይ ጋር አሜናት። እንዴ ድምፅ ሻይስ ሚዩት ላይ ናት። ታይም በደስ ስላለኝ ነው። ከዚሁ ጋር ከስሙ በፊት አንድ ነገር መሆን ያለበት ነገር አለ ባለሽበት ሀገር እህታ ነው። አቤት እየሰማው ነው። ባለሽበት ሀገር ስንት ሰዓት ነው አሁን? አሁን አምስት ሰዓት ከአምስት ደቂቃ ነው ከቀኑ። አዎ ወደ ማታ ነው፣ ወደ ምሽት ማምሻውን አምስት ሰዓት ማለት ነው። በኢትዮጵያ አቆጣጠር አስራ አንድ አካባቢ ማለት ነው። ወደ ኢትዮጵያ አቆጣጠር አስራ አንድ ከሩብ እንደዛ ነው። እንግዲህ ወደ እስልምና የገባ ሰው ጾሙን አሁን ካለሽበት አሁን ካለሽበት ሰዓት ጀምሮ ሻዳ ከያዝሽበት ሰዓት ጀምሮ መጾም ትችያለሽ። በፍጡር ሰዓት የተወሰኑ የፊታዎች ጾሙን እየጾምኩ ነው ያለሁት እኔ እየጾምኩ ነው የነበርኩት ጀስት እንደዚሁ ከዚህ በፊትም ማለት ነው እና በዚህኛው ታይምም እየጾምኩ ነው ያለሁት። አሁን በምነግርሽ መሰረት አድርጊ፣ እሺ። አሁን ሻሃዳ ከያዝሽበት ሰዓት ጀምሮ የምጾሚ ጾም ነው የሚያዘው። ገብቶሻል አላረ። ስለዚህ ቀጥይ፣ ጾምሽን በጀመርሽው መልኩ ቀጥይበት። ሰላት ደግሞ እንደዛው በአካባቢሽ ከሚገኙ ቦች ጋር ቢሆን ከቻልሽ መሄደሽ ካልሆነም ደግሞ አለሽበት አካባቢ ከነሱ ጋር ሆነች ሙሉ ትጥበትን አድርገሽ ስግደትሽን ትቀጥያለሽ እስልምና ላይ ገብተሻል እስልምና ጉዞ መጓጓዣው ሰላት ነው በዋነኝነት ማለት ነው ከመሰከርሽ የምስክርነት ቃል በኋላ ከዛም ይቀጥላል ሌሎች ተግባራትን እየተማርሽ መጽሐፍትን እያነበብሽ በየ የተለያዩ የኢንተርኔት መስመሮች ላይ በሚሰዱ እስላሚክ ትምህርቶች በመመራት ሽይዘሽ መቀጠል ነው። እንግዲህ ካሁን በኋላ ለራስሽ እስልምና ለራስሽ የደህንነት መንገድ ኃላፊዋ አንቺ ነሽ ማለት ነው ሌሎቻችን ረዳቶችሽ ነው በዋነኝነት የፈጣሪ መንገድ በመያዙ ላይ አቋም እንደያዝሽ ልቆራት እንደሆዝሽ ሁሉ በሴትነትሽ ሂጃብ በመልበሱ ስደት በመስገዱ ክታብ የሚያዛቸው ተግባራት መተግበሩ ሁሉ አንቺ በራስሽ ላይ ራስሽ አሚ መሆን አለብሽ። ጽናት ሊኖርሽ ይገባል። በርቺ፣ አላህ ያበቃ፣ አላህ ይጠብቅሽ ባለሽበት ሁሉ ማለት ነው። በማስከተል ሀናን የሚለው ስም እንዲለወጥ ትፈልጊያለሽ? ሃናን የጓደኛ ነው እንጂ የኔ አይደለም። የኔ ስም ስምቦ ነው የሚባለው ስሜ ስንቦ፣ ትክክለኛ ስሜ ሲንቦ ይባላል። እኔ ሀናን አይደለሁም። ሀናን የጓደኛዬ ነው። ይሄ ማሻአላህ አሁን ተረዳኸው። በጣም ሲንቦ፣ ሌላ ስም እስኪ ከእስልምና የምትወጂውን ስም ራስሽ ምረጭ። ና እናጥልቅልሽ። እዚህ ነው ጓደኛዬ ስጠራኝ የማንም መጡ እድልኝ ጓደኛ ኢማን አንቺ ወድሸዋል። ስሙን ይሁን ኢማን የሚለውን ስም

ሽ ማሻላ በርቺ ጎበዝ። ትልቅ ነገር ነው፣ ትልቅ አቋም ነው የወሰድሽው። እስልምናን የመሰለ ነገር ለሰው ልጅ ምንም ምንም መታደል የለውም፣ ምንም ማግኘት የለውም። ከእስልምና ሌላ ትልቅ ማግኘት ነው፣ ትልቅ መታደል ነው። ሆነ ማለት ነው ሰው በተፈጠረበት ቦታ ላይ መገኘት አለበት። የሰው ልጅ የተፈጠረው በጌታ አላህ መልካም ፈቃድ እንደሱ ቃል ማለት ነው በምዕራፍ ሀምሳ አንድ ቁጥር ሀምሳ ስድስት ላይ ወማ ከለቅቱ ልጅነሰ ላያ ውዶን ይላል። የሰውንም ዘር አጠቃላይ ሰውንም ሆነ አጋንንትም በሙሉ የፈጠርኳቸው እኔ ሊገዙኝ ነው ነው የሚል ፈጣሪ። መገዛት የሚቻለው በኢስላም ብቻ ነው፣ በኢስላም ውስጥ ብቻ ነው። እዛ ውጭ የተለያዩ አማልክቶች ስላሉ እስላም ውስጥ ግን አንድ ፈጣሪ ብቻ ነው። አምላክ ተብሎ የሚታወቅም ሆነ ሊገዙት የሚገባው በላኢላሀ ኢላላህ ሙሐመዱን ረሱሉላህ በሚለው መሪ ቃል መሰረት የፈጣሪን አንድነት፣ ብቸኝነቱን፣ አምላክነቱን በብቸኝነት ሊመለክ የሚገባ መሆኑን የመሰከረ ማንኛውም ሰው በነቢዩ መሐመድ ነብይነት ያመነና የመሰከረ ሙስሊም ነው። ይህ ሙስሊም ሰው ደግሞ እስከ እለተ ሞቱ ድረስ የፈጠረውን አምላክ ሳያጋራበት በስግደቱ ይሁን በጾሙ ይሁን በማንኛውም እስላማዊ ተግባራት ሁሉ ሊገዛው ይገባል ማለት ነው። ከዛ በኋላ እንግዲህ ከእንዲህ አይነቱ ምርጥ ከሆነ መዳኛ ከሆነ እስልምና መንገድ ወደ ኋላ አለማለት ነው። እዛው ላይ መጽናት ነው። እዛው ላይ መቀጠል ነው። ሌሎች ሰዎች ለሚናገሩች ነቀፌታ፣ አንቺን ለሚያስቀይመች ንግግር በሙሉ ትዕግስት ነው ጋሻሽ የሚሆነው። ከምንም አትቆጥሪውም። ያንን አይነት ነገር እኔ ያገኘሁትን ነገር እንድታገኙ እመኝላችኋለሁ ከማለት ሌላ ምንም ነገር ማለት የለብም። ከማንም ጋር ቻሌንጅ አያስፈልግም። ክርክር፣ ውይይት አያስፈልግም። እስልምናሽን መማር ብቻ ነው። ይህ እህቶች አሉ ሀና፣ ከነሱ ጋር በመሆን መማር ነው። አንዳንድ የሚከብዱች ጥያቄዎችም ካሉ ይህው እየገባሽ መስመር ላይ ወንድሞችን መጠየቅ ትችያለሽ ማለት ነው። ያስረዱሻል። እህቶችም አሉ እነ ዛህራ፣ እህታችን ዛህራ ማሻአላህ፣ አላህ ይጠብቃት። ው እህቶቻችን ወደ እስልምና የሚገቡ ጊዜ አቅጣጫ ተጠቁማቸዋለች፣ የሚማሩባቸውን ቤቶች ትመድባቸዋለች፣ ተጠቁማቸዋለች። ከእሷ ጋራ ተገናኙ። እህታችን ሀናን ከእህት ዛህራ ጋር በመገናኘት እህታችን የምትማርበትን ሁኔታ አመቻቹ። ዛህራ፣ ዘኪላው ኸይረን እንደባለፈው ሁሉ ለእሷም የምትማርበትን ቦታና ሁኔታ ጠቁሚያት፣ አመቻችላት ማለት ነው።

እዛላ ወይ እያኬ እሺ። ሀናን አላህ ያስናሽ ማሻ አላህ አላህ ጠብቀሽ። እሺ አሁን ጥያቄ ያለው ሰው መግባት ማን ነው? እስኪ ጥያቄ ያለው ሰው ካለ መግባት ይችላል። ቅድሚያ አለ ሬድቲም። እስኪ ሚዞ እንዴ ትላለ። ቅድሚያ አለ ሬድቲም መጀመሪያ ስትገባ ሀናን ሰላም አለይኩም ብላ ነበር። እንዴት ሰላም አለይኩም ብላ ሳደት ይቀጥል። ሰላም እንዴት ናችሁ? ሰላም ኖሪት። አንዴ ይጨርስና ሜዳን ትከፍተናል። ይሰማል። ይሰማ ወንድሞችን ታወራለች። ይጨርስ፣ ይጨርስ። ችግር የለም። ኖርማል ጥያቄ ነው። ያው ዳይሉ አንድ ማለት አዲስ ማውጣት ከቻላችሁ አዲስ ታወጡ እያለ እኮ ነው። የማሄድ ድምጽ አይሰማም። ጎረቤት የነበረችው ምናልባት ለማለት የፈለግከው እሷን ይሁን አይሁን። አንድ ጎረቤት ግን ነበረ ነበረቻቸው ቆሻሻ እሳቸው ጋር እሳቸው ደጅ ብዙ ጊዜ ምስደፋ ማለት ነው። እሺ ማሄረን ፎሎ ያላረገ ካለ አንድ ሰው እንዳይቀርብ እስሚዝንም ዘንም አዲስን ኦስታዝ መሐመድ ኸደረንም ሬድቲምን አላልኩም። ሽ ቅርታ ሬድቲም ጓንዳ እትል ደግሞ እሺ ኤኒዌይስ፣ ቀጥሉ። ሁላቸውም ፎሎ አሉ። ንስስር ላይ በጣም የሚጠቅሟችሁ ልጆች ናቸው። እንሻላ ሁላቸውም ፎሎ አድርጓቸው፣ አንድ ሰው እንዳይቀር። ቀጥል ሀቢ፣ ዛሬ የማሂር ቃል ነው ለማለት የፈለግከው እሷን ሴትዮ ከነበረ ቆሻሻ የምትደፋባቸው ሴት ነበረች ሚል ታሪክ አለ። ሚል ታሪክ አለ እና አንድ ሰሞን ያች ሴትዮ በቀረችበት ጊዜ ነቢዩ ሰለላሁ አለይሂ ወሰለም ሊጠይቋት ሄዱ። ያንን የምታደርገው መጥፎ ተግባር በመቆሙ ማለት ነው። ይሄ ራሱ ከባድ ነገር ነው። አንድ ሰው መጥፎ ነገር እያረገብህ ያ ሰው ሲጠፋ ምን ነው ብለህ ተጨንቀህ ሄዶ መጠየቅ ማለት ነው እና ያንን መልካም ጸባያቸውን በማየት ያቺ ሴት ሸሀዳ እንደያዘች የሚዘግብ ታሪክ አለ። ከሲሓነቱ ጋር ግን ጥያቄ ቢኖርም ማለት ነው ልዩነት ቢኖረውም ሰሒህ ነው ወይስ ደዒፍ ነው የሚለው ነገር ብቻ። እንደ ታሪክ ግን ይሄ ነገር አለ። ምናልባት የፈለግኩ ይሄን ከሆነ ብዬ ነው። ተሰማል ተሰማል? ኢብሮ ድምጼ አሁን ይሻላል። አሁን አሪፍ። አሁን አሁን አሪፍ። አይ ካፊር ማለት ማለት ካፊር ቋንቋዊ ትርጉሙ ገበሬ ማለት ነው። ገበሬዎች ቋንቋ ይትርጉሙ እንደ እስልምና ቴዎሎጂ ደግሞ ስትመለከተው ከሀዲ ማለት ነው። የካደሰው አላህን የካደሰው ካፊር ነው ይባላል። ኩፍር የሚባለው ነገር ለሁለት ይከፈላል። ኩፍሩ አስገር እና አክበር ብለው ነቢዩ ሰለላሁ ዐለይሂ ወሰለም በእኛና በካፊሮች መካከል ወይም ደግሞ በእኛና በካሃዲያን መካከል ያለው ሰላት ነው፣ እሷን የተዋት በእርግጥ ክደዋል ብለዋል። አሁን ይሄ ሰው እገሌ ካፊር ነው ብሎ ለመበየን በግለሰብ ደረጃ አስቸጋሪ ነው። በጥቅሉ በጥቅሉ ይሄ ነገር ሊነገር ይችላል። ግን ያ ሰው የተወበት ምክንያት ሰውየው ሰላትን ክዶ ከሆነ ማለት ነው ሰላት የሚባል ነገር የለም ምናምን ብሎ ሸምጠጣ አድርጎ የካደ ከሆነ ይሄ የእስልምናን አንዱን ማዕዘን የካደ ግለሰብ ነው። ይሄ ሰው ከሀዲ ነው በእርግጥም። ሆኖም ግን አልፎ አልፎ የማይሰግድ ከሆነ ያ ሰው ወንጀለኛ ነው፣ ወንጀለኛ የሆነ ሙስሊም ነው ልንል እንችላለን። ግን ቶታሊ የእስልምና ተግባራትን እርግፍ አድርጎ የተወሰውም ደግሞ ሙስሊም ነው ማለት ያስቸግራል። ምክንያቱም አልኢስላሙ ቀውሉን ወአመሉን ኢማን የምንለው ነገር እምነት የምንለው ነገር ንግግርና የተግባር ጥምር ነው ወይም ደግሞ የንግግርና የተግባር ጥምር ውጤት ነው እምነት ምንለው። ስለዚህ አንድ ሰው አማኝ ነው የሚባለው ንግግሩን ይሄ ሻሀዳውን እምነቱን ወይም ደግሞ ይሄ በንግግር የሚገልጸውን እምነቱን ከተግባር ጋር ሲያቆራኘው ነው እና ሙሉ ለሙሉ የእስልምና ተግባራትን ወይም በተግባር የሚፈጸሙ ነገራቶችን እርግፍ አድርጎ የተወሰውም ሙስሊሙ ማለት ትንሽ ያስቸግራል። ብቻ በግለሰብ ደረጃ እከሌ ካፊር ነው፣ እከሌ ካፊር አይደለም እየተባለ ግን አይበየንም።

ትአላ ስብንታላ አዛኝና ማህሪ እንደመሆኑ ቅጣቱም ደግሞ የበረታ ነው። ማለት እንደዚህ ብለን ደግሞ ተዘናግት ልንቀመጥ አንችልም። አንድ እንደ ታሪክ የሚነገር ነገር አለ። ሰውዬው በጣም ብልጥ ሆኖ ነው እና ወደ መጨረሻ ሕይወቴ አካባቢ ቅሳኖሽ ደግሞ ትክክለኛ ታሪክ ላይ ሆንም ሊሆንም ይችላል እና ሸጧን አሳስቶ መቶ አመት እንደሚኖር ይነግረዋል። ያ ሰውዬ ግን በሰባ አመቱ ይኖራል ይሞታል። ያ ማለት መጥፎ ስራውን ሰርቶ መልካም ስራውን ሳያስከትል ይሞታል። የሰው ልጅ መቼ እንደሚሞት አያውቅም ለማለት ነው። መቼ እንደምትሞት አታውቅም። ምናልባት በመጥፎ ስራ ላይ ሆነህ ልትሞት ትሞት ትችላለህ። ነቢዩ ሰለላሁ ወሰለም የተናገሩት ሐዲስ አለ። አንድ ሰው ለሰዎች በሚታየው መልክ አንድ ሰው ለሰዎች በሚታየው መልኩ ኢብሮ፣ የአንዴ ያንተ ነው መሰለኝ፣ ያስጠቀሙ። አንድ ሰው ለሰዎች በሚታየው መልኩ ጥሩ ስራን ሰርቶ ግን ደግሞ ውስጡ መጥፎን ስራ የያዘ ሆኖ ማለት ነው። መጨረሻ ላይ ግን ኪታቡ ይቀድመውና ያ ሰው የእሳት ስራን ሰርቶ እሳት እንደሚገባ ለብዙ ሰው ነው ማለት ሲላም ተናግረዋል። በሌላ ቦታ ላይም አላህ ሱብሐነሁ ወተዓላ ሁሉም ሰው የእጁን ስራ እንደሚያገኝ ወይም ደግሞ እንደሚመነዳ እያንዳንዲቱ ነፍስ በሰራችው መልኩ እንደምትመነዳ ይገልጻሉ። እና አንድ ሰው ኢንቴንሽናሊ መጨረሻ ላይ መማሪ ስለማይቀር ብሎ ሰላትን አቋመ ማለት ይሄም መጥፎ አካሄድ ነው፣ ወይም ደግሞ ማይሳካ አካሄድ ነው፣ መሆን የሌለበት ነገር ነው። እንደዚህ አይነት ነገርም በዲን አል ኢስላም የለም። አላህ ስብሃነ ወተዓላ አዛኝነቱን ለእኛ አድቫንቴጅ ልንጠቀመው አንችልም። እሱ ከኛ የበለጠ ጠቢብ ነው እና ከዛ አንጻር ይሁን። ግን በስህተት የሚሰራ ከሆነ እስቲግፋር ማድረግ ይችላል፣ ችግር የለውም። ሮች ሰት ተመረጃ እንዳይዙ ብዬ ነው

በከሌላ ቦታ ገብተው የሚቀጥፉ ክርስቲያኖች መጥተው በስንስራት የሚጠይቁ ከሆነ ተከትሏቸው የሚመጡ ሰዎችም እንደሚታረሙ ማሳያ ይሆናል በሚል ነው። ለምን አስገባችሁት? የመጡ ሰዎች ማለት ነው። አንዳንዴ መጥተው እንደዚህ በስንስራት እንጠይቀው እንደምንመልስ ለማሳየት ይቻላል። የሚመጡ ሌሎችም ቢሆኑ ማለት ነው።